ፊታችን ጥርት ፍክት እምር እንዲልላችሁ የምትፈልጉ ከሆነ ዋናው ነገር ከውጫዊ ነገር ይሄ ክሬሞችን፣ ሞይስቸራይዘሮችን ምናምን ከምንጠቀማቸው ይልቅ ከውስጥ የምንሰራው ስራ ትልቅዬ ዋጋ አለው። በነገራችን ላይ እንደዚህ አይነት መፍጫ የፈልጋችሁትን አይነት መፍጫ ታዘጋጃላችሁ። ሎሚውን ከነ ልጫጩ ነው የማደርገው። ለምን ብትሉኝ ኦረዲ ስለማጠለው ማለት ነው። ሎሚ ያደርጋለው። እዚህ ጋር እንደምታዩት ሮማን አይ ዶንት ኖ በአማርኛም እንደሚባል፣ ሮማን እሱን ፍሬውን ነው ማደርገው። ዝንጅብል ዝንጅብል ታደርጋላችሁ። ከዛ ምንድን ነው የምናደርገው ውዶቼ? ካሮት ዋናው ነገር ካሮት ነው። ከዛ ምን እናደርጋለን? አፕል አፕል አረንጓዴውንም ቀዩንም ማድረግ ትችላላችሁ። ሁሉንም እንደዚህ ያደርጋችሁ ምንድን ነው የምናደርገው? በአንድ እንፈጫዋለን። እኔ ውሃ ነው የምጨምርበት፣ እናንተ ግን የፈለጋችሁትን። በነገራችን ላይ የኮኮናት ውሃ የምትጠቀሙ ወይም ኮኮናት ዋተር የምትጠቀሙ ከሆነ ጥቅሙ በጣም አሪፍ ይሆንላችኋል። ስኳር ምናምን እንዳትጨምሩበት። በነገራችን ላይ ከነዚህ የምናገኛቸው ነገሮች አንደኛ ቪታሚን ሲ እናገኛለን፣ ኮላጅን እናገኛለን፣ ቪታሚን እናገኘዋለን። እነዚህን የምናገኝ ከሆነ ፊታችን ያለ ጊዜው እንዳያረጅ ያለ ጊዜው እንዳይጨማደድ እንዲሁም ፊታችን እንዳይነፋ እንዳያበጥ። ኦኬ ቤተሰቦቼ፣ ቆዳችን ላይ ያለው የደም ዝውውር የተሻለ እንዲሆን ፊታችን በጣም አንፀባራቂ የሚያምር ጽድት ያለና እና ብርሃን የተሞላበት ፊት እንዲኖረን ያደርግልናል። እዚጋ እንደምታየት ቀይ ስር አለኝ። ግን ቀይ ስሩን ይሄንን ፈጭቼ ስለማጠለው ካጠለልኩ በኋላ መልሼ ቀይ ስሩ ጋር እፈጨዋለሁ ማለት ነው። ሌስጎ መፍጨት ወደ መፍጨት ህ ውዶቼ ማሽኔ ውስጥ አድርጌ ያለው ከዛ ምንድን ነው ቀጥታ ወደ ምጥ ውዶቼ በደንብ ፈጭቸዋለሁ። ሶ ምንድን ነው የማደርገው እንደዚህ አይነት ማጥለያ ያለው ታደርጉ እና ቀስ ብላችሁ ጊዜ ወስዳችሁ ይታያችኋል። ከስር በደንብ የጠለለው ጋር ቀይ ስር አድርጌ እመተዋለሁ ማለት ነው። እንደዚህ አድርጋችሁ በደንብ ሲጠለላችሁ አጥልዬ መልሼ ያሳያችኋለሁ። ይሄ ውዶች ይታያችሁ እንዴት እንደጠለለው ። እንግዲህ በደንብ እንደዚህ አደርጌዋለሁ። ይሄ ይሄ ኦልሬዲ ስንጠጣው እንዳይሽረከረክ ነው የሚባለው፣ እንዳይሽረከረክ ማለት ነው። ይሄ ቢሆን ችግር የለውም። ከዛ ይሄንን ያደረግኩትን ውዶች፣ ይሄንን ያጠለልኩት እንግዲህ ፒውር ሆኖልኛል። ምንድነው የማደርገው እዚህ ላይ ማለት ይሄ ገለብጥና ቀይ ስሯ አንዷም እንድትወድቅ አለ አልፈልግም። በነገራችን ላይ በጣም ቀይ ስር ከመዋለው ሰዎች የመጀመሪያው ነበርኩ። ጥቅሙን ሳውቀው ግን እሞትለታለሁ። እንግዲህ ውዶቼ እንዴት ከለሩ እንደሚያምር ዋው! ሰው ከላይ ከምትቀባቡት በተጨማሪ እንደዚህ ወደ ሆዳችን የምናስገባው ውበት ከሆድ ነው የሚወጣው ትላለች አያቴ። የእውነት እውነቷን ነው። ሰው ችርስ ቤተሰቦቼ፣ ዋው! እኔ በጣም ወድጃለሁ። በጣም ለውጥ አይቼበታለሁ። ማክሲመም 15 ቀን ሆነኝ። እኔ ያው ታውቃላችሁ እኔ ለውጥ ካላገኘሁ ወደ እናንተ ስለማላመጣው ነው እንጂ እመኑኝ ታመሰግኑኝ ያላችሁ ተወዱታ አላችሁ ተጠቀሙት ቢያንስ ሁል ቀን ብትችሉ ሁል ቀን ባትችሉ በሳምንት አራቴም አምስቴም ብቻ በምትችሉት አቅም እንደዚህ አይነት ጤናማ ለቆዳ ጁስ ለመጠጣት ሞክሩ።